አሁን በቀጠሮ ጌም ታሪክ ቅጣት የለም፣ ቅጣት የለም። የኔና የፓስተር ሶፊ ግን የቀጠሮ ጌም ቅጣት ይኖረዋል፣ ቅጣት ይኖረዋል። ያም ደግሞ ምንድን የምናደርገው ፓስተር ሶፊ በእርግጠኝነት እናሸንፈዋለን። ይህንን በእውነት የደስ ደስ ያለው ሰበርኩ፣ ሰበርኩ፣ ከአፍ ላይ ሰበርኩ። መቼም አልሸነፍም እኔ ይህንን የደስ ደስ ያለው ወንድማችንን ሰማ ቆያን ጊዜ ልንገላቸው ፓስተር ፓስተር ሶፊ በእርግጠኝነት ይሸንፋል። ይሄ ነው ነው ነው፣ በቁም ነገር ሳይሆን ኖ መፍራት አይደለም በእርግጠኝነት ይሸነፋል። በእርግጠኝነት ፓስተር ሶፊ ከተሸነፈ በኋላ የምናደርገው እናደርገው ምንድነው፣ ቀደም ባርጋቹ አዳምጡ። የተወዳጆች ምን እናደርገው ምንድነው መቄዶኒያ ላሉ፣ ወይ መቄዶንያ ወይ ደግሞ ማማዝናሽ፣ ከሁለት አንዱ ቦታ መርጠን ለአምስት መቶ ድረስ የሚጠጉ አቅመ ደካሞችን እና አረጋውያንን ያው ዝክር ያበላልናል ማለት ነው። ወንድማችን ፓስተር ሶፊ ቤት ያለውን ያን ብርቱካናማ ነጠላን ታደርግና ከተሸነፍክ፣ ወይ ማማዝናሽ፣ ወይ መቄዶንያ፣ ወይ ጌርጌ ሲሆን አንዱም ቦታ መርጠን እዛ ሄደ አቅመ ደካሞችን ታበላለህ። አቃለቅ አቅም ደካሞች በራስ ገንዘብ በራስ ወጪ ምግብ እንትን ተላለ። ከዛ በኋላ አቅም ደካሞችን ታበል። እኔ በእርግጠኝነት ስለምትሸነፍ ማለት ነው። ሶፊ ቢቻል ነጠላውን እስከዛ ድረስ በደንብ አስቋጨው። ያልተቋጨ አንዳንድ ቦታ ስላየው ማለት ነውና ፋሰሪ በደንብ ተዘጋጅ። እውነት ለመናገር እንኳን ተሸንፌ ሳልሸነፍም ይሄ በጎ ምግባር ነው፣ ማድረግም ያለብኝ ትክክለኛ ነገር ነው። ግን ምንድን ነው፣ አንድ ነገር የምነግርህ፣ ወንድማችን እንዲያቆም ፈለገ ማድረግ መቻል ያለብህ ተዘጋጅ። እኔ ደግሞ የምቀጣህ የተለየ ቅጣት ነው የምቀጣህ። አሁን አንተ ያልከው አይነት ቅጣት ነው የምንቀጣጠው። አዎ ገባኝ። እንደሱ አይነት ነው። ግን እኔ ደግሞ የምመራህ ሌላ ቦታ ነው እንድትቀጣ ማድረግ ምንድን ነው። የእኔ ደግሞ አንተ ሐዋሳ መቶ ህፃናትን የምታበላ ሴት አለች እዚሁ አዲስ አበባ ውስጥ አለከ አንተን ሐዋሳ ነው ማስኬድ። እሺ ኮንትራት ሀይገርባስን ተከራይተ መቼ ማትነደም አይወለ እሱ ሐዋሳ ሁለተኛው ግዛት ማለት ነው።

ማለት ሰላም ለኪ የሚለው እዚሁ ጋር እያሳዩት ነው፣ እያሳዩት በጽሁፍ ማለት ነው እዚህ ጋር እና እሱን እያነበበ እንዲለው ነው ሐሳቡ ግን የሚለው ግን በዜማ በዜማ ማለት ነው። እሺ ማሪያ አለው ወንድማችን በጉ ሰላም ላይ በዚህ ማህበር ውስጥ

በነፃነት ነው በኋላ ምዘምረው እዚህ ሚዲያ ላይ አልጨናለችም ማለት አለብን። አዛንም ይመስላል እኮ ይሄ ማማይ ያንቺንም ይወልሽ እመጣልሽ አለ። ደግሞ አናጣም አላኩልኝ ማማይ የሆነ እንዲያነ ዜማ ነክ ነገር ሄደችበትን

እሺ አሁን መዝሙራችን እንሰማለን። ኑርልኝ ሁሌም በደስታ ነው። አሁን ሰላም ጤና ስትል እንዴት ናችሁ? እስቲ ሰላም ነው እንዴ? ሰላም ናቸው። ነሚ ሰላም ነው። አንዱ ሰላም ነው አለን። እስቲ ሰላም አለን። ነሚ በቪዲዮ ወጡ

ለአንድ ደቂቃ ብታገኙ ወይም ለአስር ደቂቃ ምን አይነት መልእክት ታስተላልፊለታለች ባካ? ምን ጉት እድሉን አታገኝም። ድጋሚ ጋሚ ላታገኙ ሲያለች የሚሰማሽን ስሜት ሼር አድርጊው። ናውሜም ሊተኛ ስለሆነ ንገሪውና ይተኛ። ና ናዝሬት ይዘልኝና፣ በእናትህ ናዝሬት አምጡልኝ። ፍቅረኛ አለሽ ማለት ትዳር ነሽ? ምንም እንዴ ኧረ እኔ ያለኝ ፍቅረኛ ቆይ፣ አንተ ዝም በል እስኪ፣ እያወራሁ አታድርም እንዴ ናሆሜ። እንዴ እናቱ የለውምና ችግርም የለውም እኮ ናሆሜ። በሰው መወደድ ማለት መታደል ነው፣ የምሬ ነው። እና ደብረ ዘይት የት አካባቢ ነሽ? ባጋጣሚ ችግር የለውም፣ ይዘህ ነው እንመጣለን። ፎርስዬ ዕድሜ ስንት ነው?

እየጠየኳችሁ ነው። ይዛችሁ ሊኑ ካልሆነ ነው እኔ እንደመጠልፍ ነው። ይሄን የሚያል ሰው ይሄ እንዴት ትጠብዣለሽ? ብዙ አሁን የምር ተናገሪ። አንድ ዘዴ ልንገርሽ። እሺ አዲስ አበባ ነይና፣ እኔ የሚሆንበትን ሰፈሩን እነግርሻለሁ። እዛ ሰፈሩ ጋር